ሻወርም ስታነሳ ሰምቻለሁ። በአንድ ወቅት ከተሜዎችን ከተማን እኮ እያሳደገ ነው እንደ ሲል ከተማ ማሳደግ ከላይ የሚብለጥለጥ ነገር ማድረግ አይደለም። ከተማ ማሳደግ ማለት የከተሜን ህይወት መለወጥ ነው። ከተማዋን በኢንፍራስትራክቸር እና በሌሎች ለከተማ ከተማ መሆን አስፈላጊ በሆኑ መሰረተ ልማት ዝርጋታ ኢኩዌፕ ማድረግ ነው እንጂ ማብለጭለጭ አይደለም። ሶ ከተሜነትም የአብይ ጉዳይ አይደለም ስትል ሰምቻለሁ። እና ይሄ በጣም ኢምፖርታንት ነው። አብይን ቀኝ ዘመም ሲባል እኔ ነው ወይ ብዬ የጠየኩት ቀኝ ዘመሞቹ ይኸው እኛ ኮ ከግራዎቹ ጋር ጠብ ስላለን ነው የምንደግፈው የሚል ሽፋን እንዳያደርጉት ስለምፈልግ ነው። ሪሊ አብይ የሚታመንለት ርእዮትም የሚቆምለትም ህዝብ የኔ ነው ብለው የሚይዘው አስተሳሰብ እና ግብ አለው ለማለት በጣም አስቸጋሪ ነው ብዬ ስለማስብ ነው። በአጭሩ አሁንም ግድቡን በተመለከተ ሰሞኑን እየተወራ ነውእና እሱን በተመለከተ አንስተን ወደ ትግልና ወደ ድህረ አብይ ጉዳዮች እንሄዳለን። ወደ ህልውና ትግሉ አቅጣጫ አሁን ያለው መሰባሰብ እንዴት በምን በምን ምዕራፍ እንዲያልፍ እንደሚጠበቅ አሁን ያለበትን የተቃውሞ የህልውና ትግል ደረጃንም እንደዚሁ እንድታነሱ ፈልጋለሁ። ግን ሰሞነኛ አጀንዳ የግድቡ መጠናቀቅ መሆኑን ታውቃላችሁና አብይ፣ ይህንን ፕሮጀክት አውራው ተዋናይ ራሱ እንደሆነ አድርጎ ሌሎቹን ለማኮሰስ ሲጠቀምበት እንመለከታለን እና ዶክተር ገዱ እንግዲህ አንተ የረዥም ጊዜ የኢህአዴግ ከፍተኛ አመራር እንደነበርክ ሰው፣ ከዚያም በኋላ በግድቡ ጉዳዮች በተደጋጋሚ በውጭ ጉዳይ የዲፕሎማሲ እና ሎቢን ጭምር እንደተሳተፈ ሰው ይህንን የአብይ ሌጋሲ ሽሚያ እንዴት እያየው ነው? አንድ ነገር ሳትልበት መሄድህ ትክክል አይደለም ብዬ ስላሰብኩ ነው። ሁለተኛ ጃዋርም ከዛ ቀጥሎ ግድቡን በተመለከተ ሳያስቆመው ሳያጠፋው እዚህ ስለደረሰ ራሱ የሆነ ክሬዲት ልንሰጠው ይገባ የሆነ ሌሎቹን ካደረገው አኳያ ስትል ሰምቻለሁ እና ይሄ ግድብ አብይን ተፋልሞ የደረሰ አብይን ተዋግቶ የደረሰ ፕሮጀክት ነው ብዬ ነው የማስበው እኔ። ቆስሎ የደረሰው ኦሪጂናሊ ከታሰበበት መጠንና ፋይዳ አንጻር ካየ ነው። ከአብይ ጋር ተፋልሞ ህዝቡ ልብ ውስጥ ስለነበረ አብይን ፋይት አድርጎ እዛ የደረሰ ግድብ ነው እንጂ በአብይ ፍላጎት እዚህ የደረሰ ግድብ አይደለም የሚል ሐሳብ አለኝና ሪሊ እዚህ ዘርዱ ውስጥ መኖር ያለበት ማለት ስለፈጸማቸው ጥቃቶች፣ በብሔራዊ ጥቅምም ሆነ በግድቡ ላይ ስለፈጸማቸው ጥቃቶች ያሉን ሀሳቦች እንድታጋራ ነው። ገዱ ባልተ መጀመር እንችላለን። እሺ እንግዲህ የህዳሴ ግድብን በተመለከተ አገራዊ ፕሮጀክት በመሆኑ ኢትዮጵያን አሁን ያለነውም ወደፊት የሚመጣው ጄኔሬሽን የሚኮራበት ግድብ ስለሆነ መጠናቀቁ አገራችንንም ህዝባችንም በጠቅላላ የኢትዮጵያን በጎ እድገት የሚመኝ ሁሉ ሊያስደስት የሚገባው ጉዳይ ነው። በዚህ ረገድ በመጠናቀቁ በጣም ደስ ብሎኛል። ከዛ በተረፈ ግን ግድቡ እንግዲህ ሲታቀድ ምንድን ነው ግቦች ነበሩት። አንደኛው ክሊር የሆነው ግቡ ኢትዮጵያ ብዙ የውሃ ሀብት አላት፣ ከውሃ ሀብቷ ትጠቀም። በእውቀትም በገንዘብ እጥረትም እና በሌላ በውጭ ባለ ጫናም በዋናነት ግን በውስጣዊ ሁኔታው ምክንያት ሳትጠቀም ትኖራለች። ይህም አሁን የውሃ ሀብቷ የዛ ወቅት ጠላት ተደርጎ የተፈረጀው ድህነት ስለነበረ ከድህነት መውጫ አንድ ቁልፍ መሳሪያ ተደርጎ ነው ግድቡ የታከለው። ማንንም መጥቀም መጉዳት ሌላ አይደለም። ታሳቢው የኢትዮጵያ ሕዝብን ከድህነት የማላቀቁ እንቅስቃሴ የተቀጣጠለበት ጊዜ ስለነበረ ደግሞ ኃይል የኃይል ጉዳይ እጅግ የኃይል አቅርቦት እጅግ ወሳኝ የነበረበት ሁኔታ እየተፈጠረ ስለመጣ የህዳሴ ግድብን መገንባት ለተጀመረው ጸረ ድህነት ትግል ትልቅ ሚና ይኖረዋል በሚል አንደኛው ሳቢ እና ዋናው ይሄ ነው። በሁለተኛ ደረጃ ፖለቲካዊና ዲፕሎማሲያዊ ግቦችም ነበሩት ከጂኦፖለቲካ አኳያ በዚህ በህዳሴ ግድብ በመገንባቱ ምክንያት ኢትዮጵያ ከፍተኛ የውሃ አቅራቢ ሀገር ናት። ውሃው የሚመነጨው ከኢትዮጵያ ነው። ለናይል ጠቅላላ ሰማንያ ስድስት በመቶ የምታቀርብ ሀገር ናት። ነገር ግን ፖለቲካሊ ይሄ ውሃ በቅኝ ግዛት ጊዜ ዘመን በሱዳን እና ግብጽ በተለይ ከቅኝ ገዢዎቻቸው ጋር በነበራቸው ምትን የተወሰነ ሌሎቹን ያገለለ ስምምን ነበረ። ይሄ ግድብ ያን ኢትዮጵያ በተፈጥሮ ሀብቷ የመጠቀም መብቷን አሰርት ያደረገ ዲፕሎማሲያዊም ጂኦፖለቲካዊ ትርጉምም የነበረው ትልቅ ፕሮጀክት ነው። በሶስተኛ ደረጃ ይሄ የህዳሴ ግድብ ግንባታ የኢትዮጵያን ተጠቃሚነት ብቻ አጉልቶ የሚያወጣና የኢትዮጵያን መብት ለማስመር ብቻ ሳይሆን በጠቅላላ የናይል ተፋሰስ ሀገሮችን ሰክሰስፉሊ ኢትዮጵያ ሞብላይዝ ያደረገችበት ግድብ ነው ማለት ነው እና እንደማይመለከታቸው የራሳቸው የተፈጥሮ ሀብት ሆኖ እያለ ግን ያንን ለመጠቀም ሌላ ፈቃድ የሚጠይቁ መስሎ እስከዛ የሚሰማቸው የነበረው ሀገሮች ሁሉ በተፈጥሮ ሀብታቸው የመጠቀም መብት እንዳላቸው ግንዛቤ ያሳደገ ትብብርም የፈጠረ ነው። ይሄ ሴፍ የሚባል የተፋሰሱን ሀገሮች የሚያስተሳስር አንድ የጋራ ፍሬምወርክ አግሪመንት ተፈርሟል እና በጠቅላላ ኢትዮጵያን በአባይ በኩል አድርጎ ተጽዕኖ ለማሳረፍ የሚደረገው እንቅስቃሴ ረጅም ዘመናትን ያስቆጠረው እንቅስቃሴ መሰበር ያለበት ኢፍትሐዊ የሆነ ባለም አቀፍ ግንኙነት ኢፍትሐዊ የሆነ ሁኔታ የፈጠረ ስለሆነ መሰበር ያለበት የሚል ምንት ስለነበረ እነዚህም ሁሉ መልክ ያሳዘ ፕሮጀክት ነው። እንግዲህ ይሄ ትልቅ እሳቤ ሀሳቡ ትልቅ ነው። ቁርጠኝነትን ይፈልጋል። እውቀትን ይፈልጋል። ብልሃትን ይፈልጋል። ሌሎችን የማስተባበር እና በብልሃት ነገሩን ሳያቸቸው መያዙ ይፈልጋል። ከዚህ አኳያ ይህ ጠቅላላ የኢህአዴግ አመራር የወሰደው እርምጃ በእውነቱ ታሪካዊ የሆነ ስራ ነው ማለት ይቻላል። ከዛ በላይ ደግሞ መለስ ዜናዊ እንዳንድ መሪ እምልህ እውቀቱን አርበኝነቱን ለሀገር ለልማት ለኢትዮጵያን ትልቅ ሀገር የማድረግ ህልሙን በተግባር ያረጋገጠበት ትልቅ ፕሮጀክት ነው። ይህም ፕሮጀክት ደግሞ የኢህአደግ ወየመለስ ወየሆኑ አካላት አድርጎ ሳይሆን የተቀረጸው የመላው የኢትዮጵያ ህዝብ አድርጎ ዳር እስከዳር ኢትዮጵያውያንን ያነሳሳል። በእውነቱ ለመናገር እንት ሲጀመር በወቅቱ የተናገረው ንግግር ግንበኞቹም እኛ፣ የገንዘቡ ምንጭም እኛ፣ የመሐንዲሶቹም እኛ የሚለው እንትን እና ለኢትዮጵያ ሕዝብ ነው ኮሊንግ ያጠር እንትን ያለው እና ሕዝብ ዳር እስከ ዳር ዲያስፖራ እንኳን ሆስታይል የነበረው ለኢህአዴግ ተቃዋሚ የነበረው በዚህ አጀንዳ ዙሪያ በከፍተኛ ሁኔታ ሞግላይ የሆነበት ሁኔታ ነው። እና ህዳሴ ግድብ እንዳንድ ፕሮጀክት ብቻ ሳይሆን እንዳንድ ኢትዮጵያውያንን ከሚያግባቡ በጋራ ሞቢላይዝድ ከሆኑባቸው ጥቂት ጉዳዮች ምናልባትም እንደ አድዋ ይሄ የሀገር ነፃነት በማስከበር የመሳሰሉት ድሎች ጋር አብረ ልታየ የምትችል እንዳለ መታደል ሆኖ አሁን እኔም ሰማዋቸው ሲናገሩ በአንድ በኩል አሳዘኑኝ። ጠቅላይ ሚኒስትሩም አሳዘኑኝ። ምን ያህል የቅቡልነት ውድቀት እንደገጠመው በዚህ በህዳሴ ግድብ ተንጠልጥሎ። ያ ደግሞ እኮ ሃምብል በሆነ መንገድ ትህትና በተሞላበት መንገድ ቢያደርገው የኢትዮጵያ ህዝብ ክሬዲቱን የሚነሳው አይደለም እሱ የነበረውን አስተዋጽኦ ክሬዲቱን አይነሳው። አሁን መለስን የመለስን ሚና እንኮዘስ በግንባታው በመለስ እቅድ መሰረት ትልቁን ድርሻ የተወጣውን ኃይለ ማርያምን ወደ ጎን ትቶ የሞተ ግድብ እንዳስነሳ አድርጎ ለማቅረብ የተሞከረበትን ትልቅ አይደለም። በእውነቱ ለመናገር እንደው የፖለቲካችንንም ከአንዱ ላይ ሌላ እየጨመርክ እየጨመርክ መሄድ ሳይሆን የኋለኛ የቀደመውን እያፈረስክ ኋላ የራስህን ብቻ ለማኖር የሚደረገው እንትን በድምሩ ስታየው ታሪክ አልባ የሚያደርገንን እንቅስቃሴ የዛ መንፈስ ነው ተጠናውቶ እንትን ያደረገውና ያደረገው ና ብልህ ቢሆኑ ኖሮ ምንድነበር? መሰለኝ በእውነቱ ለመናገር በዚህ ግድብ የመለስ ዜናዊ የዲፕሎማቲክ ችሎታ ቁርጠኝነት፣ አርቆ አሳቢነት እና ጀግንነት በእውነቱ ለመናገር ድፍረት፣ ያንን ማዕከል አጉልተው ከዛ ቢጠጉ የተወሰነ ክሬዲት ያገኙ ነበር። አሁን ግን ኦልሬዲ እኮ ይህን ህዝብ ይህንን ግድብ የመለስም ሳይሆን የመላው ኢትዮጵያውያን የጋራ ፕሮጀክት ተደርጎ ከሰው አእምሮ ውስጥ እያንዳንዱ ኢትዮጵያዊ አእምሮ ውስጥ እንዲገባ ተደርጎ ኢትዮጵያውያን ከምንም በላይ የሚንከባከቡት የሚጠይቁት የሚመለከቱት የጋራ ፕሮጀክታቸው ነው። የህዳሴ ፕሮጀክት የተባለበትም በዛ ምክንያት ነው። እና ይሄንን ከህዝብ ነጥላ አሁን እናንተ እኮ ብዙ ያዋጣችሁ እንዳይመስላችሁ ትንሽና ከዚህ ግባ የምትባለ አይደለችም ለማጣት አለ የሕዝቡንም ድርሻ በማጣት የመንግስትንም የወቅቱን የነበረውን የመንግስት ጥረትንም የሚያጣጠል ከመለስ ዜናዊ ቀጥለህ በዚህ ግድብ ላይ ስመኘው በቀለን ነው። እንዲህ አድርገው ወደ ጎን ልትለው አትችልም። ኢንጂነር ስመኘው እነዚህ የሀገር ባለ ውለታዎችን አክብራ እነሱ ደግሞ የጀመሩትን ጨረስኩ ብትል ምንድን ነው የሚጎዳው? ክብረ ቢስነትና ይሄ ያልጀመርከውንም እኔ ጀምሬያለሁ ይሄ ምልህ ለመግለጽ በጣም አስቸጋሪ የሆነ እንትን ነው። ከህዝብ ነጥቀ ከባለቤቶቹ ነጥቀ ለግልህ ለማድረግ አለማፈር ሸንፉል እኮ እንትን ነው፣ ፖለቲካል ክራይም ነው። እና ትንሽነትም ነው የሚያሳየው የሌሎች ጥረት ዲስሚስ አድርገ ወይ ደግሞ አሳነሰ ያንተን እንደውም ብዙ ጥያቄ የሚነሳበትን ሚናህን ከመጠን በላይ ለጥጦ አጉልቶ ለማሳየት የተደረገው ጥረት ሪዲኩለስ ነው የሚል ሐሳብ ነው ያለ። ጃዋር እዚህ ላይ ቀደም ያነሳሁት ነጥብ ነበረ፣ ከአብይ ጥቃት እንዴት ጠቅልሎ ላይ ቆም ቻለ ግድቡ የሚለውን በተመለከተ አስተያየት እንድትሰጥ ፈልጌ ነው። ለምን መሰለህ ይህንንም ብለ በተለያየ ጊዜ አሁንም የሚካሄደው ትግል መጀመሪያ መግቢያችን ላይ እንዳነሳ ነው የህልውና ትግል ሆኖ ህዝብንም አገርንም ከአብይና ከቢጤዎቹ ለመጠበቅ ወይም ለማትረፍ እየተደረገ ያለ ትግል ነው። አገርን ለማፍረስ በጣም ከፍተኛ ጉዳት ያደረሰ ግለሰብ ይህንን ግድብ ጠቅልሎ ማስቆም እንዴት ሳይችል ቀረ? ወለጋ አካባቢ በአንድ ወቅት ሄደህ የአካባቢ ራሱን ከመሻል አልፎ ለብዙ ሌሎች አካባቢዎች ሊያቀርብ የሚችለው ብዙ አይነት ምርት የነበረው አካባቢ ረሃብ የማያውቅ የነበረ አካባቢ ረሃብ እስከ ማጋጠም የደረሰበት ውድመት ያደረሰ ፖሊስ የተከተለ ሰው ከመጣ ጀምሮ መጀመሪያ በኦሮሚያ ቀጥሎ በትግራይ ከዛ በአማራ ክልል ከዛ በሌሎችም ቦታዎች ሰላም አለ ሊባል የሚችልበት ሁኔታ እንዳይኖር ያደረገ ብዙ የተጀመሩ ፕሮጀክቱን ፕሮጀክቶች ያስቆመ በህብረተሰብ መካከል ያለን ማንኛውንም ስንጥቅ እየተጠቀመ ግጭት የሚፈለፍል በቅርቡ ያነሳው ለምሳሌ በኦሮሞና በኦሮሚያና በሶማሌ ክልል መካከል የተፈጠረውን ግጭት ሁሉ ማንሳት እንችላለን። እና ነባር የተባሉ ፕሮጀክቶችንም ነባር የተባሉ እሴቶችንም ነባር የተባሉ ማት ነገሮችን የሚያወደመ ሰው ይህንም ፕሮጀክት ጠቅልሎ ማስቆም እንዴት ሳይችል ቀረ? በምን ምክንያት ሰርቫይቭ ባረገ ግድቡ በአንተ እይታ ልዩነን ዝናብ ሲዘንብ ወይም ማታ ላይ ስለ ጅባ አይወራም። ዝናብ ሲዘንብ ስለ ምሮ ይባለው ባህካ ይሄ በዝናቡ ስለሚወርደው ሰው የሚመታው ነገር ስለሱ አይወራ የሚመታል ተብሎ ይፈራል። እና እኔ አቤ ይሄን ግድብ ያስቆመዋል የሚል በጣም መጥፎ ፍራቻ ነበረኝ ከመጀመሪያው ጀምሮ። ምክንያቱም ጉዳዩ ሲነሳ በጣም አጣጥሎ ነበረ ስለአስፈላጊነቱም ስለተሰራው ስራም በጣም አጣጥሮ ነበር የሚናገረው። ሁለተኛ ይሄ ግድ ብቻ ሳይሆን ትልልቅ የተጀመሩ ፕሮጀክቶች ነበሩ። እውነት ነው፣ ሚስ ማኔጅ ሆነዋል፣ በሙስና ተዘፍቀዋል። መሆን የነበረበት እነዚህ ትልቅ ገንዘብ የፈሰሰባቸው እና ሀገርን ሊቀይሩ ትራንስፎርም ሊያደርጉ የሚችሉ የጂቲቪ ዋና ጂቲቪ ውስጥ የተጀመሩ ፕሮጀክቶች እኔም ተችቻቸዋለሁ። ሙስና ነበረ፣ ዴብነት ነበረ፣ ሚስ ማኔጅመንት ነበረ። ያንን ስህተትና ያንን ጥፋትና ብልሹ አሰራር ቀይሮ ማስቀጠል ነበር። የመዳበሪያ ፋብሪካውን ቢሆን ሁለት ናቸው መሰለኝ፣ አንዱ ያዩ ላይ አንዱ ደሬራ ላይ። የስኳር ፋብሪካዎቹ ትልቅ ገንዘብ ነው የፈሰሰባቸው። እነዛን ፕሮጀክቶች እንደዛው ነው ያስቆሟቸው እና ይህንን ግድብ አስቁሞ፣ ግድቡ እንግዲህ የትልቆቹ ፕሮጀክት ትልቅ ነው። ከኢኮኖሚ ፋይዳ የበለጠ የደህንነትና የጂኦፖለቲካል አቅማችንን የሚያጠናክር ትልቅ ፕሮጀክት ስለሆነ አንዴ ደግሞ ይሄ ፕሮጀክት ከቆመ መልሶ ለማን እንዳይነሳ ከፍተኛ ርብርብ ስለሚደረግ በጣም ፍራቻ ነበረኝና ቀጠለ ችግሮች ነበሩ። እንደምታውቀው ለምንድን ነው ያላስቆመው ብለህ ስታይ፣ ለፋክት የኢትዮጵያ ሕዝብ ከታች እስከላይ ለዚህ ግድብ መገንባት የአመራር ሚናውን እንመለስና ሌሎቹ ቢወስዱ ቦንዱን በሀምሳ ብር የሚሆን በሀምሳ ሚሊዮን የገዛው ሰው፣ በዛ በአስቸጋሪ ሁኔታ ውስጥ እቃ ሲያመላልስ የነበረው ሾፌር፣ ሲጠብቅ የነበረው ወታደር፣ ኢንጂነር ስመኛውን ጀምሮ ሌሎቹ የገነቡት ሁሉ ክሬዲት አላቸው። እነዚህ ሁሉ አፍጥጠው የሚጠብቁት ፕሮጀክት ስለሆነ ማስቆም አይቻልም። ለምሳሌ ሶሺ ላይ ሁሌ ናካማ ርጋ ሶሺ ላይ ሄዶ አብርሃም ሳኮወርድ ነው ፈርሞ የመጣ አብርሃም ሰኮድ ምንድን ነው ይሄ? ሚድል ኢስት እና እስራኤልን ለማስተናረግ በዛ ላይ የውሃውን ሊሚት የሚያደርግ ስምምነት ነው። ለዛ ነው ትሬጀሪ ዲፓርትመንት ላይ ሄዷል። በኋላ ላይ በስንት ርብርብ ነው ከዛ ስምምነት መውጣት የተቻለው። ያም ሆነ ይህ፣ ይህን ፕሮጀክት ሳያስቆም ፕሮጀክቱ እዚህ ደረጃ በመድረሱ ክሬት ያገኝ ነበረ። አጠፋው። እኔ በኩላይ ለምሳሌ የገርድ ጉዳይ የህዳሴ ግድብ ጉዳይ ፖሊሲሳይዝ አይሆንም የሚል ነበር። ገና ገና ኢህአዴግን ስታገር ራሱ በተቻለ መጠን የገርድን ጉዳይ አቦይን ለማድረግ ሞከር ነበር። አሁንም በዚህ በምርቃቱ ላይ ካፒታላይዝ ለማድረግ እየሞከሩ መሆኑን እያየው ዝም ለማለት ነበር። ያን ኢንተርቪው ካየው በኋላ ግን አጥወለወለኝ። ኢትዋዝ ዲስጋስቲንግ። ምክንያቱም ይሄ ፕሮጀክት እውን ሊሆን የቻለው አመቺ ሁኔታ ስለተፈጠረው። ከኢህአዴግ በፊት የነበሩ መንግስታትም እኮ ይሄንን ፕሮጀክት መገንባት ይፈልጉ ነበረ። የንጉሱ ደርግም መገንባት ይፈልግ ነበረ። ያልቻሉት የኢኮኖሚ እጥረት ብቻ ስላላቸው አልነበረም። የግብፅ ጫና በጣም ከባድ ነበረ። ደጋግሜ እንደምለው ግብፅ በሶስት መንገዶች ነው እኛ በናይል ላይ በአባይ ላይ ያለንን መብታችንን፣ ጥቅማችን እንዳናስከብር ነው የምትከላከለው። የውስጥ ግጭቶችን በማባባስ ከጎረቤቶች ጋር በማጋጨት ኢንተርናሽናል ዲፕሎማሲ ላይ የኢንተርናሽናል ፋይናንስ እንዳናገኝ ኢንተርናሽናል ዲፕሎማሲ ጫና በመምጣት መለስ በ2011-2012 አካባቢ ላይ በውስጥ የጨቋኝና አፋኝ ስርዓትን ቢኖር ኢንተርናል ስታቢሊቲ መፍጠር ችሎ ነበር። አማጽያን ቢኖሩም የስቴት ሴኪሪቲን ሊደራደሩ የማይችሉበት ሁኔታ ላይ ፈጥሮ ነበር። አንድ የሀገሪቷን ሴኪሪቲ እና የፖለቲካል ስታቢሊቲ እንዲሁም ደግሞ የኢኮኖሚ አቅም በማጎልበቱ ኢትዮጵያን በአካባቢው አንከር ስቴት ወይም ደግሞ ዋና የሴኩሪቲ ስቴት የሴኩሪቲና የዲፕሎማሲ ማዕከል ማድረግ ችሎ ነበር። ቅድም ገዱ ሲናገር የአባይ ተፋሰስ ሀገራት አባይ ተፋሰስ ሀገራት ከኢትዮጵያ ጋር የቆሙት ከዚህ በፊት ያልቆሙት፣ አሁን በዛ ጊዜ የቆሙበት ምክንያት፣ አሁን ደግሞ ከኛ ጋር የማይቆሙበት ምክንያት አቅማችን ጠንካራ ስለነበረ እጅ ጠምዝዘንም አግባብተንም ከጎናችን ማሰለፍ የሚያስችል የጸጥታና የዲፕሎማሲያዊ አቋም ላይ ስለደረስን ነው ፕሮጀክቱ መገንባት ይቻለው። ይሄንን ደግሞ ወደንም ጠላ ነው መለስ የመራው። እኔ የፕሮጀክቱ ሌጋሲ በሙሉ ለመለስ ይሰጥ የሚል አቋም የለኝ። ግን መለስን ለመፋቅ የተደረገ የተሄደበት ሂደት የፕሮጀክቱ ሪያሊቲ፣ ይሄ ፕሮጀክት እንዴት እውን እንደሆነ የሚሄድ ነው። ኢቨን አምግላድ ገዱ ስለ ለማርያም ስልጣን ላይ በመጣበት ጊዜ የሀገር ውስጥ ፖለቲካ በጣም የጋለበት ጊዜ ነው። የኢህአዴግ የውስጥ ፖለቲካ በጣም የጋለበት ጊዜ ነው። በዛ ሂደት ራሱ ማስቀጠል መቻሉ አብይ ስልጣን ሲዝኮ ይሄ ፕሮጀክት ከ65 በመቶ በላይ አልቋል። እና በየረድፉ ክሬዲት መሰጣታት ለሀገር ግንባታ ቅድም ገዱ እንዳለው ይሄ ፕሮጀክት ከኢኮኖሚ ጥቅሙ በላይ የብሔራዊ ሀገራዊ አንድነት ሁሉም እምባውን ገንዘቡን ላቡን ደሙን ያስገባበት ስለሆነ በመጨረሱ ብቻ ሊመሰገን ሲገባው ከሱ በፊት መሰረቱን ያስቀመጡት ትልቁን ስራ የሰሩትን ሰዎች ለማጣጣል የሄደበት ሁኔታ ፌር ብቻ አይደለም፣ የፕሮጀክቱን ትርጉም የሚያበላሽ። ለእኔ ይሄ ፕሮጀክት ትላንት ከመሳጊያ ስንወያይ መብራት እንኳ አንድ አምፑል እንኳን ባያበራ ውሃውን መቆጣጠር መቻላችን ከፍተኛ የሆነ የስትራቴጂ ጥቅሜታ አለው። ዛሬ ግብፅ እንደ ድሮ አፍንጫችን ይዛ ልትመራን አትችልም። የውሃውን ማያዝ መቻላችን ከፍተኛ ሚና ይሰጠናል። ያ ብቻ አይደለም። እንደ ሀገር በሀገር ገንዘብ፣ በሀገር ውቀት፣ በሀገር አመራር ይህን የሚያክል ማሲቭ ፕሮጀክት መጨረሳችን የሀገራዊ ኩራት ነው። የሀገራዊ አንድነት እና የሶሻል ኮሄሽን ሲምቦል ነው። በመንግስት ደረጃ ደግሞ ይሄ ነገር ፕሮጀክት ሲቀርብ በዛ መልኩ ነው እንጂ መቅረብ ያለበት። ከሱ ጋር መያዙ ለምንድን ነው? በዚህ ቢቻል ሲያደርግ ለምንድን ነው እንደዚህ የሚያደርገው? ከድሮም ጀምሮ መለስን በመታገል ነው የፖለቲካ ጥርሴት የዘበርኩት። ብዙ ነገር ብያለሁ፣ ብዙ ነገር የተጸፍያለው ስለሱ ዛ ዘፓስት አብይ አየህ የመለስን ጫማ ለመሙላት ሞክሮ እጁ እግሩ በጣም አጥሯል። ስለዚህ ጫማውን መቅደድ ነው የጀመረው። ሄኩደን ጫማውን መቅደድ ነው የያዘው። መለስ አካዳሚን ቀየረው፣ ፓርኮቹን ቀየረ። አንድ የመለስ ባልደረቦች የሆኑ የውጭ ሀገር ሰዎች አንድ ላይ የገነቡትን ተቋምም የመውረስ ስራ እያካሄደ ያለው ኢሬዝ ለማድረግ ከሌሎቹ የቀድሞ አመራሮች በተለየ መልኩ እሱን እሬዝ ለማድረግ ይሄዳል። እሱ ኦኬ፣ የአመራሮች እሺ፣ ያ የስነልቦና ችግር ነው በል። ግድቡ ላይ ሲሄድ ግን መለስን ብቻ አይደለም የሚጎዳው፣ የመለስን ሌጋሲ ብቻ አይደለም የሚጎዳው፣ የግድቡን ትርጉም ሲምቦሊክ ቫሊዩ ሲምቦሊክ ቫሊዩ፣ አድዋ ሁሉ የሚነሳው የሲምቦሊክ ቫሊዩ ሁሉም የሀገራችን ብሔረሰቦች ተሳትፈውበት የውጭ ወራሪን የሰበሩበት ስለሆነ ኢትስ ሲምቦል ኦፍ አወር ኮሌክቲቭ አክሽን ሀገር የሚመሰረተው በሚት ነው። ሀገር የሚመሰረተው በዩኒፋይን ሲምቦል ያስፈልጋል። የሚያስማማ ሀገራዊ ምልክት አድዋ ወዲህ። ቅድም ዶክተር ገዱ እንዳለው ትልቁ የሀገራችን ህዝቦች ተረባርበው በጋራ ያሳኩት ነገር ይህ ግድብ ነው እና ይህን ግድብ በማነካካት ወደ እንትን ማድረጉ አደጋ ስላለው ነው እና አሁንም ቢሆን አሁንም ቢሆን በዚህ ግድብ ስራ ላይ የተሳተፉ ሁሉ ሊመሰገኑ ይገባቸዋል። አብይ የሄደበት አካሄድ የትንሽ ሰው አካሄድ ነው። የብልግና አካሄድ ነው። ደግሞ አይሳካለትም እኮ። ስለዚህ ግድብ እኮ የሰማ ነው ያየ ነው። በመለስ አመራር እና በሱ ጋር ከነበሩ ሰዎች ጋር ነው እና ያንን አስቀምጦ መሄድ እኔ እኮ ለመለስ የሂዩማን ራይት ሴንተር በስሙ ይሰማል፣ አይደለም ያልኩት ወ ት ጉድ ማን ራይት ግን በዚህ ግድብ ላይ መለስን ማመስገን ሌሎች እዛው ሳተፉት ማመስገን አብይ የሚሄድበት አብይ የሄደበት የሚሄድበት ሁኔታ ሀገራችን አሳንሶ ከራሱ እኩል አደረጋት። ታውቃለህ፣ ሁሉን ነገር መከላከያውንም፣ እሱ ነው እሱ ነው የገነባው። መከላከያው እሱ የገነባው ሁሉን ነገር። ለምሳሌ ባለፈው ያነሳው በዚህ ሊጨርስ እንዳላስረግ ብሔራዊ ደህንነትን አፍርሶታል። ኒስ የሚባለው ፕራክቲካሊ አፍርሶታል። ኢንሳን ነው ሁሉ ከፍ ከፍ የሚያደርገው ገንዘብ እዚያ ነው የሚሄደው። አሁን ኢቭን ኒስ ላይ የኢንሳን ሰዎች ነው እያመጣ የሚያስቀምጠው። እነዚህ ሁለት የተለያዩ የደህንነት ተቋማት ናቸው። አንዱ ሂዩማን ኢንቴሊጀንስ ላይ ፕራይመሪ የሚሰራ ነው፣ በሰብአዊ መረጃ ላይ የሚሰራ አንዱ በቴክኖሎጂ በሳይበር ሴኩሪቲ ላይ የሚሰራ ቱቢ ሆነ ሳይበር ሴኩሪቲ የሂዩማን ሴኩሪቲ የሂዩማን ኢንቴሊጀንስ ሰፕሊመንት ነው፣ ድጋፍ ሰጪ ነው። ጀስት ጌታቸው አሰፋን ስለሚጠላ ብቻ ያንን ተቋም አውላልቆት ዛሬ ይህ ነው የሚባል የሰብአዊ መረጃ የለንም። የሚገርምህ ምን መሰለ ወጣብዬ ነው ግን ስለሚያያዘው ጌታቸው አሰፋ ስለሚጠራ ብቻ ብሔራዊ መረጃን አፍርሶት ዛሬ ሶማሊያ ላይ በእውር ነው የምንሄደው። ሚድል ኢስት ላይ በተለያዩ ሀገሮች ላይ አይደለም እንደ ኢትዮጵያ በዴታ የኦንላይን ዴታ የሳይበር ዴታችን በጣም ሊሚትር የሆነ ተውና፣ በጣም የገዘፉት እንደ አሜሪካ ያሉት የስለላ ድርጅቶቻቸው ዛሬም ቢሆን ትልቁን ኢንቨስትመንት የሚያደርጉት ሂውማን ኢንተለጀንስ ላይ ነው እና ግድቡን ብቻ አይደለም፣ ሰዎችን የሚጠላቸውን ሰዎች ወይ ደግሞ ሊተካቸው አልችልም ብሎ የሚያስበውም ሰዎች ተቋሞቹን ከነሱ ጋር ያጋረጥና እነዛን ተቋማቶች የማፍረስ ነገር አለው። ስለዚህ ነው ግድቡ እንኳን ተረፈልን ለማለት ያህል ነው። ሶ ቀውስ የሚፈጥረው አብይ አቅም ስላጣ ነው ወይስ ቀውስ ከቀውስ ውጭ ሊኖር ስለማይችል ነው? ዲዩሲ ኤኒ ሜተድ እንደ ማድነስ በጎም ባይሆን እንደው እስቲ ባጭሩ ወይ አቅም ማነስ እና በራስ አለመተማመን ትልቁ ምክንያት ነው። አንዳንዴ አቅም ሲያንስህ አቅም እንዳነሰ አውቀህ በዛ በጎደለ ለመሙላት ካሉ የተለያዩ ሪሶርሶች መጠቀምን እና ምልት ማለት ይላል ብዙ ጊዜ። አሁን ስለሱ ትምህርት እናነሳ። ያልተማረ ሰው፣ ፊደል ያልቆጠረ ሰው ብቃት የለውም ለማለት አይደለም። ለምሳሌ ብራዚል ሉላ ውሰደው። አራተኛ ስድስተኛ ክፍል የተማረ ብራዚልን ትራንስፎርም ያደረገ መሪ ነው። እንዴት? አንደኛ ልምድ ነበረው። ሌበር ዩኒየን በማደራጀት በስራ ነው የመጣው። እንደማያውቅ ደግሞ ስለሚያውቅ ኢኮኖሚው ላይ በኢኮኖሚ የምጥቁ ምሁራንና ኤክስፐርቶችን፣ ጸጥታ ላይ፣ ዲፕሎማሲ ላይ እንደዛ በማስቀመጥ ብራዚልን ለማካሀገር ትራንስፎርም ለማድረግ ቻለ። የግድ ፒኤችዲ ሊኖር አይገባም። አብይና የሱ አይነት ስነልቦና ያላቸው አመራሮች ደግሞ አለማወቃቸውና አለመቻላቸው ብቻ ሳይሆን አለመቻላቸውን አምነው በሚችሉ መደገፍን ከመምረጥ ይልቅ አለመቻላቸውን ለመደበቅ የሚያደርጉት ሂደት ኬኦስ። አንተ የምታየው ኬኦስ ከምን ይመጣል መሰለ? ያ ኬኦስ የብቃት ማነስን ለመደበቅ የብቃት አሁን ሁሌ የፖለቲካ ጥያቄ ሲነሳበት ወደ ሴኩሪቲ ነው የሚሄደው። ምክንያቱም የፖለቲካ ችግሩን በፖለቲካ ብልሃት ለመወጣት የሚያስችል ልምድም ችሎታም ስነ ልቦናም ስጦታም ይል ሶ ምን ያደርጋል? ኬዎስ ቀውስ ወደ መፍጠር ይሄዳል። ሶ ሜቶዱ በዚህ ነው የሚመጣው። ችግሮችን ተጋፍቶ በእውቀት በርብርብ፣ በትብብር ከመፍታት ይልቅ አንደኛ ይበልጡኛል ብሎ የሚያስባቸውን ሰዎች ያስወግዳቸዋል? ልፈታቸው አልችለው የሚለውን ችግሮች ደግሞ ምን ያደርጋቸዋል? በቀውስ አወሳስቦ ሊያልፋቸው ይሞክራል። ጋስ ዋት ዘ ፕሮብለም ኢዝ ፖለቲካን እንደዛ አምታተ ማለፍ ትችል ይሆናል። ፖለቲካን፣ የጸጥታንም አምታተህ። ለምሳሌ ከህዋት ጋር የተገባውን ቀውስ በፖለቲካዊ መፍታት ይቻል ነበረ። ያን መፍታት ስላልቻለ ወደ ጦርነት ገባ፣ ይ ሰርቫይቭ አደረገ። ከኛም ጋር የነበረው እንደዛው። ፖለቲካውን አምታተህ በቀውስ ልታልፎ ይችላል። ኢኮኖሚ ግን በቀውስ ልታልፎ ከባለቤት ጋር ብትጣላ ረፍሸህ እቃ ሰባብረ ምናምን ልታስረሳሳ ትችል ይሆናል። ሆዷ የራባትን ያንተን ልጅ ግን እቃ ሰባብረ ሆዷ ልትሞላለት ቤዚክ ነው። ሶ አሁን ያ መጨረሻ ምን ላይ መጣ? ኢኮኖሚው መጣና አፈነ። ለዛ ነው አሁን ደቀመዘ ማባረር ላይ የገባው ማለት ነው። እሺ፣ እሺ